ሁል ቤተሰቦች ተመልሼ መጥቻለሁ ተመልሼ ስመጣ እንግዲህ በሩታ እና ያው በአብርሽ አብርሽ ደግሞ ቪዲዮ ለምን አይሰራም በቤቱ በማለት ብዙዎቹ ተጨናንቃችኋል በውስጥም እየጠየቃችኋላችሁ እናም ደግሞ እንዲሁም የሩታ ሰብስክራይብ ደግሞ ሁለት ቁጥር ለምን አታጠፉም እያላችሁ እውነቴን ነው የምላችሁ በውስጥ መስመር የምታወሯዋላችሁ ትላንት ትናንት በኮሜንትም ላይ እየጻፋችሁ ነበር በነገራችን ላይ ዩቱብ እንደዚህ ጸጥታ ነገር አይወድም መሰለኝ ግርግር ምናምን ነገር ነው የሚወደው በአሁን ሰዓት ደግሞ የሁሉም ዩቱበር ነው የሩታ ብቻ አይደለም። እና ብዙዎቹ ተጨናንቃችኋል። ምንም ነገር አልሆነም። የሩታ ሰብስክራይብ እና ይሄዳል፣ እንሻላ እና ሲቀጥሉም ደግሞ ያው እንደምታዩ ቪዲዮ አይሰሩም፣ ቢዚ ሆነዋል። ያው ቢዚ ከመሆኑ ታቃላቸው አብርሽ ደግሞ እልህ አለበት፣ እውነቴ ነው። ሙላቸው ለዚህ ነገር እኛ ያው እና ሩታ እዚህ ሚዲያ ላይ ብቻ በቪዲዮ መስራት አይደለም ምንጠይቀው የቻና ዋክል በተለይ በአሁኑ ሰዓት የሆነ ስልክ ምናምንም ስለሚመልስ አብርሽ እንጠይቀዋለን ግን ቢዚም ስለሆነ አብረሽ ደግሞ ሲቀጥል ደግሞ በጣም እልኸኛ ነው ታውቃላችሁ፣ ማለት ነው። ሰላም አሌይኩም ወራመቱላ ወበረከቱ። ውድ ቤተሰቦች ሰላም ሰላም ብያለው፣ በያላችሁበት ሰላማችሁ ብዙ ዝትረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ሰብስክራይብ እንዳትረሱ እና ያው ታውቃላችሁ ሚዲያ ላይ እኔ ሁሌም እንደምናገር አብረሽና ሩታ ካልሰሩ ማንም የሚንቀሳቀስ የለም። አይደለም የሩታ ሰብስክራይብ የአብርሽ ቪዲዮ አለመስራት፣ እስቲ እናንተ ብቻ ዩቱብ ስትገቡ ቆመት ብላችሁ ማየት ትችላላችሁ። የተጨናነቃችሁ እህቶቼ ማለት ነው። እና ዩቱብ ከትንሽ ጀምሮ እስከ ትልቅ ዩቱበር ዩቱበራቸው በጣም ቀዝቅዞ ማንም የሚንቀሳቀስ የለም። አሁን ማንም የሚሰራ የለም። ምክንያቱም አይዲ የለውም። እንደምታውቁ ሁሉም በመዳም ቤት ነው የሚኖረው። ትልልቁ ሰው እንኳን እንደ አብርሽና እንደ ሩታ ተጠንካራው ነው የራሳቸው አይዲያ የላቸውም ዩቱበሮች ማለት ነው። ይህም ስል ግን ይቅርታል ጠይቅም ምክንያቱም የታወቀ ነገር ነው። እኔ ለሌላ ነገር ሳይሆን ያው በውስጥ መስመር አብረሽ ለምንድን ነው ቪዲዮ አይሰራም ላላችሁ፣ አብረሽ ደግሞ ቪዲዮ የማይሰራበት ምክንያት አለው። በቤቱ እንግዲህ ከመጣ አራት ቀን ምናምን ሆኖታል። በጣም ቆይተዋል። በቤቱ ከለቀቀ በሌላ ግን ዩቱበር እናየዋለን ከነ ያው ከጓደኞቹ ጋር እንደምታዩት ይሰራሉ። ግን ያንን ነገር ምንድን ነው አብርሽ በሰሞኑ በሰራው ነገር በጣም እየተሰደበ በጣም በቃ ሌላ ነገር ስለተባለ ያ ነገር ደግሞ በቃ በእኔ እየሰራ እያለ ሰው ሳይገባው ለምንድን ነው በማለት እሱ ያው እልህ ውስጥ ገብቷል። እንግዲህ ይመጣል ብዬ ተስፋ አድርጋለሁኝ። ይሰራሉ እና አንደኛው ነገር ይሄ ነው። ሌላ ችግር ምንም ነገር የለም። ሁለተኛ ነገር ደግሞ ያው አብርሽ በጣም ቢዚ ነው እንግዲህ በረራቸው ደርሷል። ሊመጡ ወደዚህ ሊመጡ አንዳንድ ነገር እያስተካከለ ነው፣ በሱ ነው ምላችሁ። ሌላ ነገር ምንም ነገር የለም። እና አንዳንዴ አብርሽ እውነቱን እውነት፣ ከእኔም ጨምሮ ማለት ነው። ሌላ ሳይሆን በቃ ሰው የሚሰራ ሲሰራ፣ ሰርቱ ሰውን ለምሳሌ፣ አብርሽና ሩታ ሰርተው ሰውን ሲያሰሩ ደግሞ የማይውድ ሰው አለ። በጣም አመለካከት በተለይ ደግሞ ለሩታ፣ እውነት እውነቴ ነው የምላችሁ። ሁሉ ነገር ችላ በቃ የማይደረግ ነገር አድርጋ የማይፈቀድ ነገር ፈቅዳ ባሏን ለሰው አሳልፋ ሰጥታ በቃ ሰውን እንዲያድግ ሰውን እንዲሰራ ሰውን እንዲለወጥ ስታደርግ ደግሞ ለሩታ የሚባል የምትባል ነገር እኔ ለእናንተ አነግራችሁ ብዙዋችሁ ታውቃላችሁ። እውነቴ ነው የምላችሁ። እውነት ለመናገር አይደለም ሩታ እኛ ራሱ ሩታ እንደዚህ ነገር እኮ አላረገችም፣ አብርሽ እኮ እንዲህ ነገር አላረገም ስንል እውነት ነው የምላቸው። እኛ ራሱ የሚሰድቡን የሚሉን ነገር ብታዩ በጣም ነው የሚገርማችሁ ማለት ነው። እኔ በአብርሽና በሩታ በጣም ነው የምንገረመው። ለምን እንደሆነ ታውቃላችሁ? ሲበዛም ደግሞ በሩታ ማለት ነው። ይሄን ሁሉ ስትባል እንኳን እውነት ከተናገረን ባለፈ ጊዜ ካያችሁ እስከ ሰባት ሺህ ስድብ እንኳን ስትሰደብ አንድ ቀን ወታ መልስ አልሰጠችም። ለምን? ቦታ ስለሌላት ማለት ነው። ለማንኛውም ነገር ቦታ ስለማስጠት ግን ያ ሰው ደግሞ ሩታ ቦታ ትሰጣለች ወይም ሩታ ንጎዳለው እሰብራት አለው እያለ የተለያየ ነገር የሚጠቀሙ ልጆች አሉ። ግን ይሄ የእኛ ባህሪያችን አይደለም። ለእኛ የሚያብንብን ፍቅር አንድነት ነው እንጂ ምክንያቱም አንድ ሰው ራሱን ሰርቶ ሰውን የሚያሰራ ሰውን የሚደግፍን ሰው እኛ ከነካን ከነቀፍ ነው እንዲሰራ ካላረግ ነው ካላበረታታ ነው የሆነ ነገር ሁሌም በማበረታታ ሳይሆን ሲያጠፉ መጥፎ ስራ ሲሰሩ በስነ ስርዓት ምሽ የእናት የአባት ፈቶ እየዘቀዘቅን በቃ ስድብ የማንሳደብ ስድብ እያደረግን፣ በተለይ ደግሞ አሁን የሩታዬ እናት ምን እንደምትደረግ እናንተ ታውቃላችሁ። በቃ መጥፎ ባለፈ እንኳን በጣም ነው የገረመኝ። እውነቴ ነው ምላችሁ፣ የሆነ ቅኔ እንትን ብላ በወስታው ማለት ነው። በዛ ቅኔ በቃ ገና እንደ አዲስ አድርገው የሚያደርጉ ልጆች አሉ። እና አንደኛ ደግሞ ይህንን ነገር አይገባንም ነው ብዬ ማስበው። በቃ ለምሳሌ ሩታ ብታጠፋ ሩታ መጥፎ ነገር ብትሰራ እኛ ተመልካች ወይም የምንጠላት የማንወዳት ልጆች በሀይር ነገር ብንወስደውስ ምን ችግር አለው? ምንም ችግር የለውም። አንድ እህት አጠፋች ማለት ተከትለን አንዷን ያጠፋችው ነገር ማድረግ የለብንም። ለምሳሌ የእኛ ልጆች የእናትፈቶ የተለያየ ነገር ቢያደርጉ ሌላው ደግሞ የሌላው ደግሞ አድናቂ ደግሞ ተከትሎ የእኛ ልጅ ማድረግ የለበትም። የሌላም ደግሞ እንደዚህ የሌላ ማናቂ እንደዚህ ፈቶ ቢዘቀዝቅ የእኛም ልጆች ተከትላላችሁ ማድረግ የለባችሁም። በቃ የሆነ ታውቃላችሁ፣ የሆነ መቻቻል የሚባል ነገር አለ። ለምን እናንተ ስለሚያስጨንቃችሁ ማለት ነው፣ እናንተ ስለምትጨነቁ። አሁን ብዙዋቸው እየተጨነቁ ነው። እውነቴን ነው የምላችሁ፣ ግን አብርሽና ሮታ ደግሞ በዛባቸው ታውቃላችሁ። ሲሰሩም አይወደዱም ዝምም ሲባሉ የት ሄዱ? እውነት እኔ ዝም ሲሉ በጣም ነው የሚጨንቃኝ፣ ለምን እንደሆነ አላውቅም። ግን ያንም እያለ አንዳንዴ ታውቃላችሁ፣ አስመሳይ ማድናቂ አለ። ትናንትና እኔ ኮሜንት ውስጥ ገብተው የኮሜንቱት በጣም ነው የገረመኝ። ለሩታ ጊዜማ ወገብሽ አዝረሽ ትከራከራለሽ፣ ለአብርሽ ጊዜማ እኔ አብርሽ፣ እውነቴ ነው የምላችሁ። የምታውቁኝ ልጆች ታውቁኛላችሁ፣ እስከ መጨረሻ ቪዲዮ የምትከታተሉ። ምንም ማድረግ አልችልም እኔ እና እኔ አብሬሽን ሲጀመር መጀመሪያ ማለት ነው፣ እውነት ነው የምላቸው እኔ አብሬሽን ማቀው በስድስት በሰባት ሰብስክራይብ ነው ማለት ነው። እና ከዛን ሰት ጀምሮ እኔ በጣም ነው የምወደው፣ በጣም ነው ማደንቀው፣ ታታሪ ልጅ ነው። ሞር ደሞር ሞር ወታሰት መጣ፣ በጣም ነው የምወደው። ግን ሰሞኑ በሰራው ነገር እኔ ያልተስማማውን ነበር። ለምን ብትሉ፣ ያንም ያልተስማማውበት ነገር ቢኖር፣ ምክንያቱም ወንድሜ ሆኖ እንደዚህ ነገር ሲያደርግ፣ ወንድሜ በርታ፣ ጠንክራይዞ ጎበዝ፣ አንተ አንበሳ፣ ሂድበት አልለው ለምን ከአንድ ሁለቴም ተናገር ያለው እየተቆጣው እየተሳደብኩ ሞር፣ እንኳን እኔን እንደ ቢያሸንፈኝ እሺ ባይለኝ እነ ማርክ እነ ኤፍሬም እነ ጋሽ እንዳረጉት ትልልቅ ቦታ አደርሰዋለሁ ማለት ነው። ያንን እናንተ በቃ ዛሬ ስለ ሩታ ትንሽ ነገር ሩታ እንኳን የተባለችው ነገር ወይም ደግሞ ያየሁት ነገር ውስጥ የሰበረኝ ነገር መጥቼ እዚህ ጋር ቪዲዮ ምላሽ ስሰጣቸው ለአብረሽ ዝምት ያለሽ ለሩታ ለአብረሽ ምን ዝም አልኩኝ። ለአብርሽም እየተከራከርኩ ነው። ለአብርሽም ሁሌም እንደምል አብርሽ በጣም ጀግና ነው የስራ ሰው ነው ነው የምለው ሁሌም ነው እንዳደነቁት አብርሽን ማለት ነው። ግን ምን አለ መሰላችሁ፣ ጥፋት ሲያጠፋ እኔ ጎበዝ፣ አንበሳ፣ ጀግና ብዬ አላበረታተም። ለዚህ ደግሞ ይቅርታ አልጠይቅም። ምክንያቱም እናንተ ናችሁ ስህተት ውስጥ የምትከቱት። ለምን አስመሳይ ደግሞ አድናቂ እናንተ ናችሁ። አንድ ወንድማችሁ ከወደዳችሁት ካደነቃችሁት መጥፎ ስራ ሲሰራ ተመለስ ነው እንጂ የምትሉት፣ ጎበዝ ጀግና አትሉትም። ምክንያቱም ይሄ ዞሮ ዞሮ ያነው ነገር አልቀረም፣ እኮኛ በአሁን ሰዓት አብርሽ ነው የሚሰደበው፣ በአሁን ሰዓት አብርሽ ነው የሚረገመው። ግን መጀመሪያ ያንን ነገር እኛ ብናርመው በጣም መጥፎ ነው፣ በጣም ያስጠላል ብንለው እንደዚህ አይሆንም ነበር። እና አሁንም ቢሆን እኔ አብረሽን ጠርቼ ሳይሆን ስራ መጥፎ ስራ ሲሰራ አሁንም ማበራታት አልችልም። እና ብዙችሁ የምትሳደቡ አላችሁ። ባትሳደቡ መልካም ይመስለኛል። ብትሳደቡ እኔ ባብረሽን እና በሩታ ጠንካራውኛለሁ፣ ትምህርት ወስጀለሁ፣ ምንም አይጎዳኝም። ግን የእኛ ልጆች አላችሁ ብዙችሁ፣ በቃ ለምንድን ነው እያላችሁ፣ ምንም ነገር አልሆነም። የሩታም ዩቱብ ያው በአሁን ሰዓት ዩቱብ ያው ሁሉም ዩቱበር ነው የሩታ ብቻ አይደለም። እናትጨናነቁ፣ የኔ ውዶች፣ የኔ መልካሞች፣ ሁሉም ነገር መልካም ይሆናል። እውነቴን ነው የምላቸው። አሁንም መልካም ነው። ሳቅ በሳቅ ሆነናል፣ ደስታ በደስታ ሆነናል እና አብርሽም ደግሞ ከጊዜ በኋላ በደንብ አድርጎ በቤቱ ይሰራል። ሩታይም ደግሞ እንደዛ ትሰራለች። ሩት አብርሽን ደግሞ አሁን ወደ አራት መቶ ሺ ኬ አስገብተን እዚህ ዱባይ የምናከብር ይሆናል ማለት ነው።